በመላው ዓለም ለምትገኙ ኦርቶዶክሳውያን በሙሉ እንኳን ለትንሣኤው ዋዜማ ለዕለተ ቀዳሜት ለቀዳም ስዑር በዓል በሰላም አደረሳችሁ። ይቺ ቀን በጣም የተለየች ቀን ናት። ዕለቷን በሚመለከት የወንጌል ቃል እንማማራለን። የቀኑ ትንሽ ጠንከር ይላል። በአንደኛ በጾም የምናሳልፈው ቀን ነው። ከዛ ሁለተኛ የናፍቆት ቀን ነው። ትንሣኤውን የምንናፍቅበት ቀን ነው። ከዚያ ውጭ ደግሞ የስቅለቱ ድባብ ከደቀ መዛሙርቱ አይምሮ ያልጠፋበት ቀን ነገር ግን ያው ሰንበት ገብቶ እንደ ትእዛዙ በራቸውን የዘጉበት ቀን ነው። የምስራቸውን ድምፅ ለመስማት የተወሰኑ ሰዓታት የቀራቸው ጊዜ ላይ ነው ያሉ። እኛም የትንሣኤውን በረከት ብስራት ለመስማት በሰዓታት የሚቆጠሩ ጊዜዎችን የምንጠባበቅበት ሰዓት ላይ ነው ጊዜ ወቅት ላይ ነው ያለነው። እያንዳንዱ ሰዓትና ጊዜ የተለየ ድባብ አይምሯችን ይፈጥራል። እግዚአብሔር ልብርነ ትንሣኤው በሰላም ያደርሰን። ንተርላና ደስታ ሳታበዙ ገና ብዙ በሀገራችን መፈታት ያለባቸው ችግሮች ስላሉ በመንፈሳዊ መረጋጋትና እግዚአብሔርን በመጠበቅ ህይወት ውስጥ ሆናችሁ ትንሣኤውን በደስታ እንድታከብሩ ያስፈልጋል። እግዚአብሔር ሁላችንንም ይርዳን። ገብረ ሰላመ በመስቀሉ ትንሳኤው ወ አጋሃደ። በዚህ ቀን ከሚነገሩት የቤተ ክርስቲያን ወይንም የአገልግሎት ቃላቶች መካከል የቤተ ክርስቲያናችን ድምፆች መካከል አንዱ የካህናቱ የብስራት ድምፅ ነው። ይሄም ገብረ ሰላመ በመስቀሉ ትንሣኤው አጋሃደ፣ በመስቀሉ ሰላምን አደረገ ትንሣኤውንም ገለጠ የሚል ነው። እግዚአብሔር ብርሃነ ትንሣኤውን እንደገለጠ በመስቀሉ ሰላምን እንዳደረገ ነው እና ቃጭላቸውን እየመቱ ገብረ ሰላም እየዘመሩ ካይናቱ ለምለም ቄጠማ እየሰጡ የሚያሳልፉበት ስለሆነ ቀዳሚት የየራሷ ስም ይሰጣታል። እንግዲህ አርብን እንዴት እንዳሳልፍን ታውቃላችሁ። ከባድ ወቅት ነው፣ የቤተ ክርስቲያኒቱን ስርዓት በጣም ከባድ ነው። ቤተ ክርስቲያኑ ሰው ጥቅጥቅ ብሎ የክርስቶስን መከራ መስቀሉን እያሰበ የራሱን ማጥያት እያሰበ፣ ኪራላይሶን እያለ ማረኝ ይቅር በለኝ እያለ ያሳለፍንበት ጊዜ ነው። ኦ ዘጥዕመ ሞተ በስጋ የሚለው ልብ የሚነካ ቃል ነው። በስጋ ሞትን ቀመሰ ነው። የማይሞተው ሞተ ለእኛ ሞትን ይሽር ዘንድ። የአይሁድን ጭካኔ፣ የሰው ልጆችን ግፍና ፍርሃት፣ እግዚአብሔር ሰውን እስኪ ድረስ እንደወደደው ፍቅር ከሰማይ ለሞት እንደላከው የመጣበትንም ዓላማ እግዚአብሔር እኛን በማዳን እንዳጠናቀቀ የምናይበት የምንማርበት የትምህርታችን ክፍል ነው እና አርብ በጣም ከባድ ቀን ነው፣ ግን ለእኛ ደግሞ የነፃነት ቀናችን ነው። አርብ አይሁድ ሲታሰሩ፣ አሳሪዎቹ በኃጢአት ሲታሰሩ፣ የታሰረው ክርስቶስ ግን በመስቀል ላይ ውሎ ዓለምን ሁሉ ከመርገም ከኃጢአት ከበደል ፈታው እና የጥላቻ ንግግሮች ሁሉ ወደ መስቀል ተረጩ። ትላንትና እንደተማማር ነው። የፍቅር ንግግሮችና የቅርታ ቃላት ከመስቀል ጎረፉ። ከዚህ በኋላ አይኖቻችን ሁልጊዜ ከቀራኔው በሚኖብዱት ወርቃማ ቃላቶች ይሞላሉ። የይቅር ባዩ አምላክ ልጆች በይቅርታ ይኖራሉ። የማሪውና የደጉ አምላክ ልጆች በደግነት ይኖራሉ። ወንበዴውን የማረበት የክርስቶስ የልጅነት መንፈስ በእኛ ላይ ሲጋባ ሲተላለፍብን ከፍተኛ በደል ያደረጉብንን ሰዎች ይቅርታ በማድረግ እናልፋለን። የገረፉትና የቸነከሩት መከራ ያበዙበትን በአባቱ ፊት ይቅርታ አድርጎ ለአባቱም ይቅርታ የጠየቀበት መንገድ የሚደንቅ ነው እና በእያንዳንዱ ቃላቶች ውስጥ ክርስቶስ የሚናገረው የፍቅር ቃላቶች ነበሩ። መጠማቱ የሰው ልጆች ፍቅር መጠማቱ ተፈጸመ ማለቱ የአዳም የመከራ ዘመን መፈጸሙ፣ በአካል ነፍስ ወደ ሲኦል ወርዶ በወይኒ ላሉት ነፍሳት ሰበከላቸው። የዛሬዋ ቀን ቅዳሜዋ ከአርብ ጋር ስናያይዘው ልዩ ነው። በመጨረሻ ሁላችንም ክርስቶስ ከተሰቀለ በኋላ ወደ አዲስ መቃብር ከገባ በኋላ ለይሁዳ ወልዱ ወለውሉደ ውሉዱ ይደምሰስ ብለን ጠዋፍ ተይዞ ይመታል። ይሁዳዊ ሀሳብ ከሰዎች ልቦና እንዲጠፋ ክርስቶሳዊ ልቦና የሰው ልጆች እንዲኖራቸው በወልድ ሉድ በክርስቶስ ክርስቲያን ተሰኝተው እንዲኖሩ የሚሰበክበት የሚመከርበት ሳምንት ነው። እናም ክርስቶስ ከመስቀል ወረደ። በእመቤታችን ደረት ላይ ያስደገፉት በህፃንነቱ በግርግም ያስተኛችው በጨርቅ የተጠቀለለችው፣ በደረቷ ላይ አቅፋቱት ያጠባችው ልጇ ያለምንም በደል በደም ተነክሮ ዮሴፍና ኒቆዲሞስ ይዘውት ከዚያ ሲወርዱ በጣም ልብ ይነካል። እናም ክርስቶስ ወደዚህ ዓለም ሲመጣ ወደ ድንግልና ማይፀን ገባ። አሁን ደግሞ ወደ ድንግል መቃብር ይገባል። ማንም ያልተቀበረበት አዲስ መቃብር እመቤታችን በንጽህና በቅድስና የኖረች ናት። ስለዚህ ድንግልናዋን ሳይጥስ ከእሷ ተወለደ። ሙስና መቃብርን አጥፍቶ መቃብርን ሳይከፍት ደግሞ በትንሣኤ ይወጣል። በጣም የሚገርም ተአምር እናያለን። እናም አሁን ክርስቶስ ወደ አዲስ መቃብር ዓርብ ዕለት ገባ። ቅዳሜ ከመግባቱ በፊት ሮጠው እነ መግደላዊት ማርያም ሽቷቸውን አዘጋጁ። የትንሣኤውን ትምህርት ስንማር በርካታ ጥብዓት ያላቸው መንፈሳዊ ጉጉት ካላቸው ሰዎች መካከል ንጽሕቷንና ደጓን መግደላዊት ማርያምን አንረሳትም። ከዚህ በኋላ ልቧ በሐዘን የተሸበረችው ድንግል የምትናገረው ጠፍቷት ልጇን ተቀብላ መድኃኒት ወልዳ ዓለምን ከህመም ያዳነችው እመቤት ለዮሐንስ እናት ሆና በዮሐንስ ስር የሁላችን እናት ሆና ወደ መስቀሉ ወደ መቃብሩ ይዛው ገባች። በድንግልና መቃብር በድንግልና ማሕፀን ተወለደ። በድንግልና መቃብር ውስጥ ተቀበረ። የድንግልናዋን ማሕፀን ሳይነካ ድንግልናዋን እንደጠበቀ ተወለደ። መቃብሩን ሳይከፍት ወጣ። በከመ እያርሃወ ማይተመ ድንግልናሃ ለወላዲቱ በልደቱ ከማው እያርሃወ ማይተመ መቃብሪው በትንሣኤው ይላሉ አባቶቻችን። ምክንያቱም በትንሣኤው ጊዜ በልደቱ ጊዜ የመቤታችንም ማይተመ ድንግልናዋን ሳይጥስ እንደተወለደ ሁሉ ልክ እንደዚሁ ደግሞ ከመቃብሩ ሲወጣ የመቃብሩን ማይተም ሳይከፍት እንደዚሁ በድል በታላቅ ትንሣኤ ወጣ ሲሉ ነው። እግዚአብሔር ለብርሃነ ትንሣኤው በሰላም ያደርሰን። ሌላ በጣም የታሪክ መመሳሰል የሚገጥመው ድንግሊቱ ወደ ዓለም መጣች። ክርስቶስ በድንግል ማሕፀን ውስጥ ተጸነሰ። በየጥቂቱ ዘጠኝ ወር ከአምስት ቀን ተቀመጠ። ድንግሊቱን ይጠብቅ የነበረው ሰው አረጋዊ ዮሴፍ የሚባል ዘመዷ ነበረ። ከቤተ መቅደስ በወጣበት ዕጣ ንሳ ካላሰናበት አትንካ ብለውት ለዮሴፍ ሰጡት። ኦ ዮሴፍ ኢትርሳ ነሲኦታ ለማርያም ፍኅርትከ ብሎት ነበር መልአክ። እናም በፀነሰች ጊዜ በስውር ሊተዋት ሞክሮ ነበረ። መልአክ ተገልጦ እጮኛ ማርያምን ልትወስዳት አትፍራ ብሎት ነበር። እጮኛ የሚለው ቃል እዚህ ጋር ጠባቂ እንደሆነ በብዙ መልኩ ተብራርቷል። ወደፊትም በወንጌል ሲብራራ ይኖራል። አረጋዊ ዮሴፍ እመቤታችንን ጠበቀ። በድንግልና ፀንስታ ፀንሳ በድንግልና ወለደችው። እግዚአብሔር ወደዚህ ዓለም ሲመጣ የገባበት ንጹህ ማኅፀን በድንግልና የተጠበቀ ማኅፀን በቅድስና የተጠበቀ የመቤታችን ማዕፅን ውስጥ ሲመጣ የድንግሊቱ ጠባቂ ዮሴፍ ነበረ። እግዚአብሔር ሞቶ ለሰው ልጆች ሞትን ሞቶ ወደ መቃብር ሲወርድ ደግሞ የተቀበረበት ስፍራ አርማትያሱ ዮሴፍ የመቃብሩ ባለቤት ነበረ። ይገርማል። ሁለቱንም የጠበቁት ሰዎች ዮሴፎች ናቸው። ክርስቶስ የመጣበት መንገድ አስተማሪና ድንቅ ነው። ስለዚህ በድንግልና ተወለደ፣ በዝግ መቃብር ወጣ። ከተንሳዩ በኋላ ደግሞ በዝግ ቤት ውስጥ ገብቶ ሰላም ለእናንተ ይሁን ይላል። የተዘጋ መቃብር ውስጥ መግባቱ እና ሳያስከፍት መውጣቱ የሚደንቅ ነው። ነገር ግን ከሁሉ የሚደንቀኝ ይላል አባ ጊዮርጊስ ዘጋስጫ እኔን የሚደንቀኝ በዝግ ቤት መገኘቱም አይደለም፣ እንደገና በተዘጋ መቃብር ውስጥ ሳያስከፍት በትንሣኤው መውጣቱ አይደለም፣ ድንግልናዋን ጠብቆ ከመቤታችን የማይጸን ሰው መሆኑ የድንግሊቱ የንጽህና ነገር በጣም የሚደንቀኝ ነው ይላል። እውነት ነው። ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በንጹህ ድንግልናዋ ተጸንሶ ተወለደ። ከዚያ በኋላ ዓለም አልተቀበለችውምና ዓለምን ያዳን ዘንድ ማንም ወዳልተቀበረበት ወደ አዲስ መቃብር ማንም ወዳልተወለደበት ወደ አዲስ ማይጸር መጣ። በድንግልና ወዳለ ማንም ወዳልተቀበረበት ወደ አዲስ መቃብር ገባ። በዝግ መቃብር ውስጥ ቆይቶ ከዚያ ሳያስከፍት ይነሳል። በተዘጋ ቤት ውስጥ ደግሞ ሰላም ለእናንተ ይሁን ይላል። ይሄ በታሪክ ውስጥ ሊደገም የማይችል ክርስቶስ ያደረገው ድንቅ ስራ ነው። ለሰው ልጆች ለሌሎች ለመሞት በሌላ ሰው መቃብር ተቀበረ። የአህያ ውርንጫ እና አህያ ተውሶ ወደ ኢየሩሳሌም የገባው መድኃኒት መቃብር ተውሶ ተቀበረ። ሁሉ በእሱ የሆነ አዜ ዓለም በዕራቡ ሁሉ ዝስተ እደቡ ይጸውር ድደ ወይ ነብር ጠፈረ መሠረታ ዓለም እንዲል ዓለምን የመሰረተ ሰማይን በስንዝር የሚለካ ዙፋኑ ከጥንት ጀምሮ የፀና ሰማይ ዙፋን ምድር የእግሩ መርገጫ የሆነች ዓለምን በጣቱ የያዘ ሁሉ በእጁ የሆነ እግዚአብሔር በትንሽዬ በአዲስ መቃብር ውስጥ ተቀበረ። እኛ ካለንበት ከሞት መንጋጋ እንድንወጣ እግዚአብሔር ወደ መቃብር ገባ። ስሙ ለዘላለም የተመሰገነ ይሁን። ሌላው የሚደንቀው ክርስቶስ የተቀበረበት ስፍራ የአትክልት ስፍራ፣ አረንጓዴ ስፍራ፣ ለምለም ስፍራ ነበረ ይለናል ዮሐንስ ወንጌል ምዕራፍ 19 ቁጥር 41። ክርስቶስ የተቀበረው ወይንም ወደ መቃብር የወረደበት ስፍራ የአትክልት ስፍራ፣ አረንጓዴ ስፍራ ነበረ። በአትክልቱ ቦታ በለምለሙ ስፍራ የካደውን አዳምን ያስታውሰናል። አዳም የጠፋው አትክልት ቦታ ላይ ነበር። ክርስቶስ ሊፈልገው ወደ ሞት መቃብር፣ ወደ አትክልት ቦታ መጣ። በለመለመው ስፍራ መታገስ ስላቃታቸው ለደቀ መዛሙርቱ ትግሁ ወጸልዩ ከመይትባ ውስጥ ተመንሶት ብሏቸው ነበር። ከትላንትና ወደ ማታ ከመያዙ በፊት በለምለም ስፍራ ላይ ጸለየ። ምክንያቱም በለምለም ስፍራ ላይ ለጠፋው አዳም አሁን ደግሞ እንደገና በለመለመ መቃብር ተቀበረ። የለመለመ መቃብር ውስጥ የለመለመ ገነት ውስጥ የጠፋውን አዳምን ያስታውሳል። አዳም በኤደን ገነት የእግዚአብሔርን ድምፅ ሲሰማ በዛፎች ውስጥ ተሰወረ። እግዚአብሔርን በለስ በልቶ የተራቆተውን አዳም አይቴ አሎ አዳም ብሎታል። አዳም ወዴት ነህ ብሎታል። ራቁቴን ስለሆንኩ ፈራሁ ብሎ ዛፍ ተደበቀ። አይቴ ነው አውር መንፈስከን አይቴ ወይም ቅድመ ገጽከ እመኔ አረግ ውስተ ሰማይ ህየ አንተ ወመኔ ወረድኩ ውስተ ቀላይ ህየ ሀለውከ ይላል ዳዊት ካንተ ወዴት ሄዳለሁ? ከመንፈሱ ወዴት ትሸሸጋለሁ? ሰማያት ሰማያት ብወጣ በዚ አለ ወደ ጥልቁ ወርድ በዚ አለ ይላል። በሁሉ የሚገኘውን አምላክ ክርስቶስ፣ የሰራዊት አባት እግዚአብሔር፣ በሁሉ የሚገኘው አምላክ እሱን ለመደበቅ አዳም ስለሰነፈ፣ አይምሮም ስለሰነፈበት፣ እግዚአብሔርን የማወቅ ጥበቡ ስለጠፋበት በገነት ተደበቀ። ጓሮ ጥልቁ ምን ወርድ የማናመልጠውን እግዚአብሔርን ዛፍ የሚከለለው ይመስል ተደበቀ። ሰው ኃጢአት ሴት ሰራ። ስለ እግዚአብሔር ያለው አመለካከት ይጫጫል፣ ሊከሳል፣ ሊኮሰመናል። የሰው ልጆች እግዚአብሔር ማን እንደሆነ መገንዘብ የሚያቅታቸው ፍጹም የኃጢአት ባሩ ሲዘልቁ ነው። ካልበለዛ ግን ከህሊና የተነሳ እግዚአብሔር የት እንዳለ፣ እግዚአብሔር ምኑ በኩል ነው፣ እግዚአብሔር ሁሉን ቻይ እንደሆነ ማወቅ ማንም አይሳነው። ስለዚህ ኃጢአት ሰርተን ከመጫጨት እግዚአብሔር ይሰውረን። እናም በአትክልቱ ቦታ የጠፋውን አዳም ፍለጋ እግዚአብሔር በአትክልቱ ቦታ ተቀበረ። ከዚያ በዕለተ ቀዳሚት በዚች ቀን በመቃብር ውስጥ አረፈ። እጅግ በጣም በጣም በጣም ልብ የሚነካው የዛሬው ቀን አምላካችን እግዚአብሔር በከርሰ መቃብር አለ። ዓርብ ዕለት ነፍሱን በፈቃዱ አሳልፎ ከሰጠ በኋላ በአካል ነፍስ ወደ ሲኦል ወርዶ ሰላም ለእናንተ ሆን ብሎ ሲኦልን ባዶ አድጓል። አሁን ቅዳሜ ትለያለች፣ ሲኦል ባዶ ናት። ቅዳሜ ትለያለች፣ ገነት ጥቅጥቅ ብላ ሞልታለች፣ ለምለም ናት። ለዚህ ነው ለምለም ቄጠማ ይዘን የምንሄድበት ምክንያት ስለዚህ ገብረ ሰላም በመስቀሉ ትንሣኤ ዋጋደ ትንሣኤውን ይገልጥ ዘንድ በመስቀሉ ሰላምን አደረገ ይላል። ክርስቶስ በመቃብር አረፈ። በመጀመሪያ በጥንተ ተፈጥሮ እግዚአብሔር ዓለምን ፈጠረ። ዓርብ ዕለት ሰውን ሠራና ቅዳሜ አረፈ። በአዲስ ተፈጥሮ ደግሞ የፈረሰውን ያንን ሰው በቀራኒው ላይ በገሙ እንደገና ፈጥሮ ሰራውና ቅዳሜ በመቃብር አረፈ። ያን ጊዜ ከመፍጠር አረፈ። አሁን ደግሞ እግዚአብሔር ሐዲስ ኪዳንን መስርቶልን በደሙ ቤተ ክርስቲያንን ዋጅቷት በመቃብር አረፈ። የረፍቱ ሁኔታ ይለያያል። ባለፈው ዓለምን በፈጠረበት ፍጥረቱ በሚደንቅ ጥበብ እግዚአብሔር አረፈ፣ ሰንበትን ቀደሰው። አሁንስ አሁን ደግሞ የኦሪትን ሰንበት ቅዳሜን ሻረው። ስዑር ቅዳሜ ይባላል ይሄ ቅዳሜ፣ ምክንያቱም እግዚአብሔር የመጀመሪያዋን ቅዳሜ ከስራ አረፈባት ናት። የአሁኗ ሰንበት ግን ትሻራለች ምክንያቱም ክርስቶስ በመቃብር አለና። ማንም ሰው እህሉ አይቀምስም ምክንያቱም እመቤታችን እና ሐዋርያት የጌታን ትንሣኤ ሳናይ አንቀምስም ብለው አክፍለዋልና። ጌታ ከተያዘበት ሰዓት ጀምሮ ደቀ መዛሙርቱ አፍ እህል አልቀመሱም። ሁሉም እያንዳንዳቸው ባዘን ውስጥ ነበሩ። በዚህ ምክንያት በቤተ ክርስቲያናችን አክፍሎት ይከበራል። የበረታ ከሐሙስ ማታ ጀምሮ ያከፍላል። ያልቻለ ግን ማንኛውም ክርስቲያን ከአርብ ማታ ጀምሮ አክፍሎት አለበት፣ ያከፍላል ማለት ነው። ልዩ በዓል ናት። ቅዳሜ በጣም ትለያለች፣ ምክንያቱም ለምለም ቅዳሜ ናት። በማግስቱ በጠዋት ካይናት በየቤቱ እየዞሩ ቃል አዋዲ ቃጭል እየመቱ ምእመናኑን ክርስቶስ ተመረመረ፣ ዲያብሎስ ታሰረ፣ ነፍሳት ከሲኦል ወጡ የምስራች ገብረ ሰላመ በመስቀሉ ተብሎ ይነገራል። ቅዳሜ ልዩ ቀናት እሑድን ለሚናፍቃት ቅዳሜ የተለየች ናት። ምንም እንዳልተፈጠረ ለሚያስቡት ላይ እሑድ ግን፣ ቅዳሜ የመከራቸው ዋዜማ ለዘላለም የሚያፍሩበት ዋዜማ ናት። በዚህ ስዑር ቅዳሜ ትባላለች። የተቀደሰች ቅዳሜ ትባላለች። ዓለምን ፈጥሮ ያረፈባት ያችኛዋ ቅዳሜ ናት። ዓለምን ቀድሶ ያረፈባት ይቺ ቅድስት ቅዳሜ በአዲስ ኪዳን ስትከበር፣ በልዩ ሰንበትነት ትከበራለች። ልዩ ቅዳሜ ትባላለች የተቀደሰች። ሌላው ለምለም ቅዳሜ ናት። ቅድም እንዳልኳችሁ ቄጠማ ይዘው እየዞሩ የምስራች፣ ዲያብሎስ ታሰረ፣ ክርስቶስ ተመረመረ፣ ነፍሳት ከሲኦል ወጡ ብለው ለምለም ቄጠማ ይሰጣሉ። ኖህ የጥፋቷ በምድር ላይ ከጎደለ በኋላ ርግበል ልኳት የለመለመ ቄጠማ ይዛለት መጣ። የጥፋቱ ሀገር ሏል ከመርከብ ውጡ እንዳለቻቸው ሁሉ የሰው ልጆች በሙሉ ከኦሪት ወደ አዲስ ከብሌት ወደ አዲስ እንዲወጡ ከመርገም ወደ መነጻነት እንዲወጡ ከእስራት ወደ መፈታት እንዲወጡ የምስራችሁን የሚያበስሩ የካህናት ቄጠማ ይሰጣል። ክርስቶስ አክሊለ ሶክ በራሱ ላይ አስሮ፣ እኛ ግን የክብር ዘውድ እንድንደፋ ሰጥቶናልና ለምለም ቄጠማ የትንሳኤ ዋዜማ ልዩ ምልክት ራሳችን ላይ እናስራለን እና ይቺ ቅዳሜ የተለየች ቅድስት ንጽሕት፣ ለምለም ነገር ግን የተሻረች በሰንበት ቀን አይጾምም። ስዑር ቅዳሜ ትባላለች። የማይበላባት ሰንበትነቷ የተሻረ ምክንያቱም በጾምና በጸሎት ብቻ የምናሳልፍባት ሰንበትነቷ የተሻረች ቅዳሜ ስለሆነች ስዑር ቀዳም ትባላለች። ይሄ ቀን ካለፈ በኋላ በእኩለ ሌሊት መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ትንሣኤውን ሲያውጅ ምዕመናን እህል ይቀምሳሉ። ከዚያ በፊት ቅዳሴውን አክብረው የክርስቶስን ሥጋና ደም ይመገባሉ። የአዲስ ኪዳን ምግብ፣ የዘላለም ሕይወት፣ የዘላለም እንጀራ በይፋ ለሕዝቡ በቅዳሴ ይታደላል። ወተንሳ እግዚአብሔር ከመዘንቃም አንተ ተብሎ ይሰበካል። ለዚያ ክብር ያድለን። ሥጋውን በልተን ደሙን ጠጥተን የመንግሥቱ ዜጎች እንድንሆን እሱ ባለቤቱ ይርዳን፣ ይቆየን። ወስብሐት ለእግዚአብሔር።